2017 ዓመተ ምህረት የጊዮን ብርጌድና የግረመው ወንድ ወቅ ብርጌድ ድንቅ ጥምረት የተጣመሩበት ጠላት የተሸመደመደበት ውጊያን ስለማድረጋቸው መረጃዎችም ተሰምተዋል። በደቡብ ጎንደር ደራ ወረዳ ዋና አስተዳዳሪውን ጨምሮ ስድስት መኪና ከነሙሉ ትጥቃቸው የተማረኩ ሠራዊቶችም እንዳሉ መረጃዎችም ተሰምተዋል። የሜጀር ጀኔራል ዋንት አባት ኩር አስደናቂ ጀብድ መፈጸሙ ተነግሯል። በባህር ዳር ብርጌድ በላይ ዘለቀ ሻለቃ ዘንዝል ማን መቆጣጠሩ የደረሱ መረጃዎችም አመላክተዋል። አርበኛ ዘመነ ካሴ ተገማሽሮበታለው የተባለው በቆታችንም ተጨማሪውን ማስደምጣቸዋለሁ። በዛሬው ዕለትም እንግዲህ ከአገዙ ሰልፍ መጥራቱን ተከትለው የፋኖሎች ያደረሱትን ጥቃት እናንድ ደግሞ መሰል ጀብዶችንም በቆታችንም በስፋት ታደምጣላችሁ። አብራችሁ የቆየውም ሰላም እና ጤና ይስጥልኝ የተከበራችሁና እየተወደዳችሁ የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰዓቴ እነዚህንና ሌሎች መሰል መረጃዎችን ማስደምጣችኋለሁ። አብራች ቆየውም። የጊዮን ብርጌድና ግርንመው ወንዳወቀ ብርጌድ ድንቅ ጥምረት ጠላትን አሽመደመዱ። ሰክላ የመሸገው ኃይልም አጀልሽም ግድሌ ከተባለ ቦታ ላይ ለሶስት ተከታታይ ቀናት እንደ እባብ ሲቀጠቀጥም ውሎ አድሯል። ታዲያ በትላንትና ዕለት በጎጃም አገው ምድር ሶስተኛ ክፍለ ጦር አይበገሬው ጊዮን ብርጌድና አምስተኛ ክፍለ ጦርም ነበልባሉ ገረመው ወንዳወቀ ብርጌድ ጥምረትን በመፍጠር በጠላት ኃይል ላይ ሰብአዊና ቁሳዊ ክሳራን አድርሰዋል። ጊዮን ብርግድ አናብሶችም አባጊ ሻለቃ፣ ግትም ሻለቃ፣ ኃይሌ ሻለቃና መብረቅ ሻለቃ የተሳተፉ ሲሆን ነበልባሎ ብርግድ ወንዳውቅ ብርግድ ኢላማውን የጠበቀ የሞርታ ጥቃት በመፈጸም ነው አጀብ ያስባለ ጥብረትን የፈጸሙ ሲሉ የመረጃ ምንጮቻችን ያካፍሉን መረጃም አመላክቷል። ከጎጃም ቀጠና መረጃዎችንም በማስደመጥ የምቀጥልም ይሆናል። ወደ ጎጃም በተለያዩ አቅጣጫ ከገበው ውስጥ አብዛኛው ጥልቅ እንቅልፍ ውስጥ መግባቱ እየተነገረ ይገኛልም። በሌላ መረጃ በጎጃም ደጋማው ክፍል የገባው የአገዛዙ ኃይልም በተለይም በአረፋ በኩል ወደ ደጋደሞት የገባው ወራራ ኃይልም አረፋ ደብተራ ድንቄ የምትባል ትምህርት ቤት ላይ አውድሟል ተብሏል። ገብረው ቤትን ዘግቶ ሲወጣ በየቤቱ ያሉን ሰብል ወደ ሞጣ ምጭኖ መውስዷል። ገብረው በሬ ፍየልና በግም አርደው በልተውበታለው የተባለው አንደኛ ክፍጡር ባህርዳር ብርግድ በላይ ዘለቅ ሻለቃ ዘንዘል ማለ ተቆጣጥሮ አርፍዷል። አሁን በዚህ ሰዓት ሌሎችም ከተሞችን ለመቆጣጠር እንቅስቃሴም ተጀምረዋል። በተመሳሳይ የአንደኛ ክፍጡር የጣና መብረቅ ብርግድ ባህር ዳር ሻለቃ ጥላት ላይ ጉዳት አድርሷል። ዲፓ ላይ ሁለት የቦምብ ፍንዳታም ተፈጽመዋል። በሌላ በኩል ደና ማርያም ፋኖ የለም በሚል ማርያምን ለቀስቀሳ ሄደውን ኃይል ላይ ደፈጣ በመያዝ ጉዳት አድርሷል። በረካቶች ተማርከዋልም። የደራ ወረዳ አስተዳዳሪ በፋኖ እጅ ስለመግባቱ መረጃዎችም ተረጋግጠዋል። የሜጀር ጀኔራሉ ባንት አባት አንደኛ ኮርጣና ገላውዲዎስ ክፍለ ጦር ስድስት ተሽከርካሪ አንድ ድሽቃ በርካታ የቡድን መሳሪያ በማድረግ አምባሳሚ ከተማን በእጆ ስለማስገባቱ ተነግረዋል። በደቡብ ጎንደር ደራ ወረዳ ዜሮ አንድ ድሽቃ መትረየስ የጥሮ መሳሪያ ጨምሮ ስድስት መኪና እስከነ ጭነቱ ከጥራት እቅፍ በክንዳችን ተማርኳል የአማራ ፋኖ ብሔራዊ ኃይል ሰሜን ቀጠና በላይ ዘለቀዝ ሜጀር ጄኔራል ባንት አባት አንደኛ ኮር የድሉ ባለቤት ነው የሁሉም የግንባር ዝርዝር መረጃዎችም እንደደረሱኝ የማቀርብላቸውን የደራ ወረዳ ዋና አስተዳዳሪን ጨምሮ በርካታ የነፍስ ወከፍ መሳሪያ የተማረከበት ልዩ ጀብድ የተፈጸምበት እንደነበር ነው የተነገረው የአማራ ፋኖ በጎጃም ይህ አዲስ አለማየሁ ሰባተኛ ክፍለ ጦር ጥቁር አንበሳ ተወርዋሪ ኃይል ከቀይ ጌታ የዩፍታዊ ንጉሴ ስድስተኛ ክፍለ ጦር ንጉሥ ተክለ ሃይማኖት ብርጌድም ስናና አባጃሚ ብርግድና የጀብላ ሞተራ ብርግድ ጋር በመሆን ድብረ ማርቆስ ላይ መሸጉን የበራንዱላ ጦር መግቢያ መውጫም ሲያሳጡት አርፍ ደባልም እጅ ደጅ አዝማች ተደላጓሉ ብርግድ አንበር ከተማ ላይ መበብረቅ ብርግድ ልዋሜ እና ወጀል ላይ ተኩስ ከፍቶም አስጨንቀውታል። አገዛዙ በህዝብ ዘንድ የሌለውን ተቀባይነት ድጋፍ ያለ ማስመሰል ሰልፎችን ቢጠራም በጀግኖች ከሽፎበት ውሏል። ከአውደ ውጊያ መረጃዎች ሳንወጣ ዳግማዊ ቴዎድሮስ አምስተኛ ኩር ድልን መቀናጀቱ እየተነገረ ይገኛል። የማራፋናው ነው ብሔራዊ ኃይል ሰሜን አማራ ቅጥና በላይ ዘለቀ እዚህ የዳግማዊ ቴዎድሮስ አምስተኛ ኩር አብራኮች በጎንደር በተለያዩ ከተሞች በብልጽግናውን በራስ ጠባቂ ሰራዊት ላይ የማያዳግሙ እርምጃዎችን መውሰዱን ቀጥሏልም። ክፍለ ጦሮች በተሰጣቸው የውጊያ ቅጥና የጠላት ኃይል አይቀት ኩታት ቀጽውታል። ጥቁር አንበሳ ክፍለ ጦር የጎንደር ብጋሸው አካል የሆነችው ነቢዩ አሳምነው ብርጌድ በጋራ በመሆን በማክሰኝት ከተማ በተለያዩ አቅጣጫዎች ወደ ከተማዋ በመግባት እድልን አድርጋለች። የጎንደር ዙሪያ ወረዳ ሚሊሻ ጽሕፈት ቤት ኃላፊ የነበረን ጨምሮ በርካታ የብልጽግና አገልጋዮች ምስኮዳኞ አሸልበዋል። ለመረጃ ምንጮቻችን በቁጥር ከሀያ ሰባት በላይ መልኮ ተገኝቷል። መበረቅ ክፍለ ጦር በደጋሞ ከጥናት ፊት ለፊት የተፋለመ ሲሆን በርካቶችን አጋድማለችም። የመብረቅ ክፍለ ጦር አካል ሆነችው ህብስት አደረጃጀት ኤም 12 የተሰኘውን የቴክኖሎጂ ውጤት በመጠቀም በጎንደር ከተማ በተለያዩ ቦታዎች ላይ ልዩ ጥቃትም ተፈጽሟል ሲሉ የመረጃ ምንጮቻችን ያካፍሉን መረጃም ያሳያል። ውድና የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጅ ተመልካቾቻችን በመረጃ ሰዓቴ መደመጥ አለባቸው ብያሰብኳቸው ሰበር መረጃዎች እነዚህ መስሉ ነበረ። ለሁላችሁም ደግሞ መልካም ቀን ሰመኘሁም።